ሐረግ ድራማ በክፍል 82 እናታን ናታን ውሃ አጣጩን ያገኘ ይመስላል። ኤፍራታ እና ናታን እንግዲህ ለመጀመሪያ ጊዜ ከተጋቡ በኋላ አብረው አድረዋል ማለት ነው። ይሄ ነገር ለኢፍራታ ደስታ ባይሰጣትም ነገር ግን ያፌት ያሰበውን ነገር ስላደረገ ደስ ብሎታል። እሷ ግን በጣም ብታዝንም ነገር ግን የሆነ አላማ፣ ግብ የምታሳካው ነገር ስላላት ይሁን ብላ ተቀብላለች። ነገር ግን ከድርጅቱ እንዲያስገባት ስራ፣ አብራ መሄድ እንደምትፈልግ እየነገረችው ነበር። ነገር ግን እንደሚጠራጠራትና አብሮ መሄድ እንደማይፈልግ ድርጅቱ ጋር አብራ እንድትሰራ እንደማይፈልግ ነገር ግን ለራሷ ስራ ማስጀመሪያ እንደሚሰጣት ሌላ ቦታ ስራ ጀምሬ፣ እዛ ድርጅት ጋር ብትሄጅ አንተማመንም፣ የትወጣሽ የትገባሽ፣ አንቺም ደግሞ የኔን ፋይል የት አለ የት ነው ምንድን ነው እያልሽ ከምትወዛገቢ ሌላ ስራ ጀምሪ እያላት ነው። ኤፍራታ ይሄ ነገር አላስደሰታትም። እሱን ለማሳመን እናታንን መበቀል እፈልጋለሁ፣ እበቀለዋለሁ፣ እሱ የነበረውን ድርጅት እኔም እንዲኖረኝ እፈልጋለሁ፣ ስለዚህ ልበቀለው እፈልጋለሁ እያለችው ነበር። ያፌት ትንሽ ቢያደናግረውም ውስጡ ግን ጥርጣሪ ያለ ነገር ግን እንደዚህ ማለቷ በትንሹ ቢሆን ሊያሳምነው ይችሏል። እንዴት እንዲ ልት ይቻልች አንቺ ሰው ልትበቀይ? እያላት ነበር። ኤፍራተም ተኮሳትራ ማንነቷን ቀይራ እየነገረችው ነበር። ያፌት ግን ቢሆንም ሊያምናት አልፈልግም ማለት ነው። ቤዛ ምን አስባ ነው የድሮን የናታና የሷን ፎቶ አምጥታ? እያዘነችና በሀዘንና በትካዜ እያየችው ነበር። የጸጸት ስሜት እየተሰማት ነበር። የእውነት አይደለም፣ እንዲ እያስመሰለች ነበር። እንዴት ከዛሬ ወደ ናታን ለመመለስ አሰበች። እንዴ ሉሊትና ጽዮን ተይዘዋል ተያይዘዋል፣ ማለት ነው። እሷ እንደመረዘቻት ሉሊት ደርሳበታለች። ነገር ግን እሷ እንዳልሆነች፣ ከዚህም በላይ ልታደርጋት እንደምትፈልግ ጽዮን እንግዲህ ተኮሳትራ ነግራታለች ማለት ነው። ለሉሊት ቤዛና ጽዮን ብሶታቸውን እየተነጋገሩ ነው። ግን ቤዛ የድሮ ፎቶ አንስቶ እንደዚህ መሆን ምን አስባ ነው እያስመሰለች ነበር እንዴ? ወደ ኋላ ልትመለስ ነው? ጽዮንና ቢንያም እየተላላሱ ነው። እሱ እዛ አቧራው ጨሰ ይላል፣ ይቃጠላል፣ ይናደዳል። ለምን እንዲህ አደረገች ብሎ እሷ ደግሞ በዚህ እንደዚህ አይነት ቴክስት አልፈልግሽም፣ እንዳንች አይነት ሴት አይመጠነኝም ለምን አለች ብላ አቧራው ጨሰ እያለች ነው። ጽዮን በዛጋ ገነት ገነት ዳጊን ምን ሆነ ነው? ለምን ከፋ? ንገረኝ። አፍቅረ ነው ወይስ ደግሞ ምን ችግር ገጥሞ ነው እያለችው ነው። እሱ ግን ሊነግራትም ሊያስረዳትም አልፈለግም። ነገሮችን በድብቅ መፍታት ነው የፈለገው። ዳጊን ያጨናነቀውና ያስከፈው ነገር ቢሆን ጽዮንን ከ ቢኒያም አሳልፎ ለጓደኛው በመስጠቱ እንዲገናኙ በማድረጉ። ምክንያቱም እንደዚህ ማድረጉን ቢኒያም ሆነ ጽዮን አያውቁም። የሚያውቅ ጓደኛው ብቻ ነው ማለት ነው። ይሄ ነገር የጸጸት ስሜት ሳይሰማው አልቀረም። ሰላም ውድ ቻናል ቤተሰቦች፣ እንዴት ናቸው? ደህና ናቸው? በጣም ደህና እግዚአብሔር ይመስገን፣ ክብሩ ይስፋ። እናንተ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ማለት ነው። እንግዲህ በዛሬው ክፍል በክፍል ሰማኒያ ሁለት ብዙ ነገሮች ይቀየራሉ ብዬ አስባለሁ። አንደኛ ነገር ኤፍራታ ከያፌ ሴት ጋ ለመጀመሪያ ጊዜ አብራድራለች። ይሄ ነገር ደግሞ ያፌት ኤፍራታን እርጉዝናት ብሎ እንዲያስብ ያደርጋታል ማለት ነው። ነገር ግን ኤፍራታ ከዛ በፊት ከናታን ነው ያረገዘችው። እንግዲህ ልጁ ሲወለድ ከዚህ በኋላ አወዛጋቢ ይሆናል ማለት ነው። ኤፍራታ ለዛ ነበረ ያፌት ጋ አብራ መተኛት ያልፈለገችው፣ ምክንያቱም ከናታን ስላረገዘች ከያፌት ጋ ካላደረች ናታን ና ያፌት አይጋጩ። ምክንያቱም አብረው ካላደረች ያፌት ልጁ የኔ ነው ሊል ስለማይችል ነገር ግን በግድም ቢሆን አብረው እንድታደር አድርጓታል። ይሄ ነገር ለኤፍራታ በጣም በጣም የሚደብርና የሚያሳዝን ነገር ነው። ነገር ግን ድርጅት ውስጥ መስራት ስለምትፈልግ የያፌትን ሴራ ማጋለጥ ስለምትፈልግ ምንም ቢሆን ራሷን መስዋዕት አድርጋም ቢሆን ይህን ነገር ማሳካት ስለምትፈልግ ድሮ ማምናበት ስለገባች ለጊዜው ቢያናድዳትም፣ ነገር ግን ያፌትም ይቅርታ ስለጠየቃት ያደረግኩት ነገር ጸጽቶኛል እያለ ነው የልቡን ከሰራ በኋላ ያፌት ደግሞ ይቅርታ የሚጠይቀው ነገር በጣም ነው የሚገርመኝ ማለት ነው። ከዛ እንደዛ አይነት እቅድ ስላላት ያን እቅዷን ማበላሸት ስለማትፈልግ ቢሆንም አሜን ብላ ተቀብለዋለች ማለት ነው። እንግዲህ ድርጅቱ ጋር ግን ሊያስገባት አልቻለም። ይሄ ነገር ደግሞ የእሷን እቅድና ፕላኗን ሊያበላሽበት ይችላል ማለት ነው። በቀጣይ ግን ድርጅቱ ጋር አብራ እንድትሰራ ካደረጋት ምክንያቱም ናታንን መበቀል እንደምትፈልግ ስለነገረችው፣ እሱ ደግሞ ሁሌም ቢሆን ናታን እንዲጎዳና እንዲያዝን ስለሚፈልግ ሊያስገባት ይችላል ብዬ አስባለሁ። ካላስገባት ግን እስከዛሬ የለፋችበት መስዋዕት ሁሉ ከሰረ ማለት ነው። ከገባሽ ግን ያሰበችውን ነገር ታሳካለች ማለት ነው። በሌላ በኩል ደግሞ ጽዮንና ቤዛ ናቸው ማለት ነው። የጽዮን እንደዚህ መሆን ቤዛን ቢያስደነግጣትም ነገር ግን ቤዛ የድሮ ፎቶ አንስታ ናታንን በግድ ማግባቴ ለኔ ጎድቶኛል፣ አልጠቀመኝም የጸጸት ስሜት ይሁን ወደ ኋላ ለመመለስ ፈልገ ይሁን የቤዛ ሁኔታ ግራ አጋብቶኛል። ነገር ግን ቤዛ ቤት ልትገዛ እንደነበር ለናታን ካሁን በፊት ነግራዋለች። ነገር ግን ቤቱን ለመግዛት ልጅቱን ለማግኘት በሄ እየሄደች እንዳለ ሀሳቧን የሆነ ነገር ሰርቋት፣ እንግዲህ መኪና ሊገጫት ሲል ድንጉጥ ብላ ነበር ማለት ነው መጨረሻው ስለዚህ ቤዛ ላይ ምን ይፈጠራል? መኪና ገጫት ይሆን? ያሰበችውን ነገር ሳታሳካ ይህን ሁሉ ጸጸቷን በደንብ እንትንሳትን ሳታጣጥም ያሰበችውን ነገር ሳትጨርስ ሌላ ውስብስብ ነገር ይፈጠራል እዛ ቤት፣ ወይስ ደግሞ ቤዛ ከዚህ ነገር ድና ቤቱን ገዝታው ሌላ ያሰበችውን ነገር የምታሳካ ይመስላቸዋል። ቤዛ ይህን ፎቶ ማየቷ የሆነ ነገር እኔ ግን እየጠረጠርኩ ነው። እስካሁን እያስመሰለች ነው እንዲህ ብዬ እንዳስብ አድርጎኛል። በሌላ በኩል ደግሞ ናታን እንግዲህ የታገተች ልጅ እዛ ግን ምን ሊሰራ እንደሚሄድ እየጠየቃቸው ነበር። ነገር ግን እራሱን ማዳመጥ ስለሚፈልግ ነው ጫካ ውስጥ የሚሄደው ብሎ ነው ለልጅቱ አስረዳ። ነገር ግን ናታን የጀመረው ስራ አሁንም የአፌትን አዳኞች ማፈላለግ ነው ማለት ነው። ቢሮ ውስጥ ለምሰራ ቢልም ነገር ግን ቢሮና ድርጅቱ ውስጥ እየሰራ እንዳልሆነ ያመላክታል ማለት ነው። ምክንያቱም የአፌት አጋቾች የሆነች ልጅ አግተው አግኝቶ ማለት ነው አስለቅቋታል ማለት ነው። እቺ ልጅ ጋ እንግዲህ የልብ ልባቸውን እያወሩ ነበር። እሱም ተምሮ ስራ እንዳጣ፣ ወደፊት ስራ እንደሚፈልግ፣ እህቱ እንደምታስተዳድረው ታናሽ ሰዎችም እንደሚዘባበቱበት በእሷ ትከሻ ላይ በታናሽ እህቱ ላይ፣ ያኔ እሷ እየሰራች ነው የምታስተዳድረው፣ ይሉኛል ሰዎች፣ ይዘባበቱብኛል ነገር ግን ምንም ማድረግ አልቻልኩም ስራ ስላላገኘው እያላት ነበረ። እንግዲህ ስጦታ አይነሽ የሚል ሙገሳ እያቀረበላት ነበር። ይሄ ነገር ወደፊት የፊት የናታን የውሃ አጣጭ የተገኘች ይመስለኛል። ምክንያቱም የልብ ልባቸውን እያወሩ ነበረ፣ ወደፊትም ከነሱ ቤት ስራ እንደምታገኝለት እናቷ ስራ እንደምታስገባው እየነገረችው ነበረ። ስለዚህ ናታን ይች ልጅ ስራ ካስገባችው ነገሩ ተቀየረ። ኤፍራታ መስዋዕት የከፈለችበት ነገር ሁሉ ከንቱ ቀረ። ኤፍራታ ያፌትን አሲይዛ፣ የነናታንን ቤት አስመልሳ፣ ድርጅቱን ተቆጣጥራ ከዛ በኋላ ከናታን ጋር አብራ መኖር ነው እቅዷ። ነገር ግን ይሄ ነገር እቅዷ ሊከሽፉባት ነው። ምክንያቱም ናታን ከይቺ ጋር የሆነ ግንኙነት ሊጀምር ይችላል። አንዳንድ ሰው ሲከፈውና ና ሲብሰው የሚረሳበት መንገድ ሌላ ሰው ስለሚጠቀም ሰው ናታንና ይች ልጅ አብሮ መሆን ከጀመሩ ነገሩ ተበላሸ ማለት ነው ስለዚህ በቀጣይ ክፍል ናታን የውሃ አጣጩና አግኝቱ ኤፍራተን ኦልሬዲ አሁን ረስቷታል። ከዚህ በኋላ ረስቷት ይቀጥላል ወይስ ደግሞ ወደ ኤፍራታ የመመለስ እድል አሁንም ይኖረዋል። ኤፍራታ ነገሮችን ካስተካከለች፣ እጅ ስራ ካስገባችው በእርግጠኝነት ከይቺ ጋር ሌላ ነገር ይጀምራሉ ብዬ ነው ማስበው። ቤዛስ ደግሞ የምትገዛው ቤት ምን አይነት ነገር ነው? ይሄን የምታወረው ነገር ቤዛ የሆነት ቤት ልትገዛ ነው ወይስ ወጥመድ ውስጥ ልታስገባቸው ነው? ጠቅልላ ቤቱ ልታስወጣቸው ነው? የጽዮንና የሉሊት ነገርማ ተከድኖ ይብሰል። ምን ሊሆን እንደሚችል መጨረሻው አይታወቅም። ሐረግ ድራማ እንግዲህ በዛሬው ክፍል በክፍል ሰማንያ ሁለት ኤፍራታ እንግዲህ ያፌት ያሰበውን ነገር ያሳካ ይመስል